እንግዲህ በጣም ጠንከር ጠንከር ያሉ ሰበር መረጃዎች አሉ። የመጀመሪያው ሐማስ የወጣውን ወደ 20 የሚጠጉ ነጥቦችን በተመለከተ ያለውን አቋም በግልጽ አሳውቋል። በአጠቃላይ ከሞላ ጎደል ፕሬዚዳንት ትራምፕ ያቀረቡትን የሰላም እቅድ ተብሎ የቀረበውን ጉዳይ በተመለከተ ተስማምተዋል። ነገር ግን በሚል የተቀመጡ ነገሮች አሉ። እነዚህ ደግሞ ፕሬዚዳንት ትራምፕ አስቀድሞ እንግዲህ እስከ እሁድ ምሽት ድረስ ማለትም በአሜሪካ አቆጣጠር እስከ እሁድ ምሽት ወይም በኢትዮጵያ እስከ ሰኞ ጠዋት ድረስ ባለው የጊዜ ቀጠሮ ሰጥተው እንደነበረ ይታወቃል። ዛሬ ስለዚህ ያንን የጊዜ ቀጠሮ ሐማስ እንዳያሳልፍ የሰላም ፕላኑንና እቅዱን እንዲቀበል ለማድረግ የወጣውን ሀሳብ በተመለከተ ምላሽ ተሰጥቷል። ዝርዝር ጉዳዩ ምን ይመስላል? ይህንን በዛሬው በአሁኑ ሰበር መረጃ አቀርብላችኋለሁ፣ አካፍላችኋለሁ። ሌላው ደግሞ የፓፍ ዳዲ ወይም ደግሞ ፒዲዲ ተብሎ የሚታወቀው ዝነኛ አሜሪካዊ ወይም ዓለም አቀፍ የሙዚቃ ዓለም ላይ እንግዲህ ያው የአጋንንቱን ዓለም ቸብቻቢና ነጋዴ ነው። እንደሚታወቀው እንግዲህ ከዚህ ቀደም በተለያዩ ጉዳዮች ታስሮ በፍርድ ቤት ጉዳዮች እየታየ ቆይቶ ነበር። ስለዚህም ዛሬ ውሳኔ ተላልፎበታል። ይህም በተመለከተ መረጃዎችን አካፍላችኋለሁ። ከዛ ውጭ ግን አጫጭር ሌሎች መረጃዎች አሉ ባካፍላችሁ ደስ የሚለኝ። በእንግሊዝ አገር እንግዲህ የሚታወቅ የጵጵስና ሹመት አለ። እንደሚታወቀው እንግሊዝ ለረጅም ጊዜ በዚህ ባህሏ ትታወቃለች። እንደሚታወቀውም ቸርች ኦፍ ኢንግላንድ በሚል የሚታወቀው የእንግሊዝ አገር ትልቅ ግዙፍ ቤተ ክርስቲያን ለረጅም ዓመታት በዓለም ላይ ትልቅ ተጽዕኖ ካላቸው መካከል ይገኛል። ቸርች ኦፍ ኢንግላንድ እንግዲህ ለመጀመሪያ ጊዜ በታሪኩ ሴት ሊቀ ጳጳስ ሾሟል። ሲባልም አነጋገሩም ወይም አጠራሩ አርክሾፕ ኦፍ ካንተርበሪ የሚባለው ካንተርበሪ ተብሎ የሚታወቀው አካባቢ ማለት እዛው የእንግሊዝ ግዛት ማለት በታሪክ ውስጥ ረጅም ርቀት ያስመዘገበ በተለይም ደግሞ በእንግሊዝ ሀገር ያለውን አጠቃላይ የክርስትና ሂደትን ተመልክቶ በከፍተኛ ደረጃ ሲመራ እየቆየ ቦታ እንደሆነ ይታወቃል። ይሄ ቦታ እንግዲህ በተለይ ከስድስተኛው መቶ ክፍለ ዘመን ጀምሮ እንግሊዝ ሀገር፣ እንዲሁም በአውሮፓ ሀገር ክርስትና በከፍተኛ ደረጃ ሲስፋፋ እዚህ ቦታ ላይ በከፍተኛ ሁኔታ እንደሰራ ይታወቃል። ስለዚህ ይህንን ላይ ነው ሹመት የሚደረገው። የመጀመሪያውም ሹመቶቹ ወይም ደግሞ መቀመጫው የእንግሊዝ ሀገር የቸርች ኦፍ ኢንግላንድ መቀመጫ የሚሆነው እዚህ ቦታ ላይ ነው ማለት ነው። ስለዚህ እስካሁን ድረስ በዚህ ታሪክ ላይ ከመጀመሪያዎቹ እንግዲህ ኦልሞስ ወደ 1500 የሚጠጉ ዓመታት ያክል ቆይተዋል ቤተ ክርስቲያኑ። ነገር ግን ለመጀመሪያ ጊዜ ነው ሴት ሊቀ ጳጳስ አድርጎ የሾመው ማለት ነው። ይህም እንግዲህ ሴቷ ሳራ ሙላሌ ትባላለች። እንግዲህ የቀጣዩ የአርክሾፕ ኦፍ ካንተር ካንተርበሪ በመሆን ታገለግላለች ማለት ነው። ይህ በጣም ያሳዝናል። እንግዲህ በመጨረሻዎቹ ዘመናት ላይ ከሚታዩ ነገሮች መካከል አንዱ ይሄ ነው። ከ1400 ዓመታት በላይ የቆየ ቤተክርስቲያን፣ ጥንታዊ ቤተክርስቲያን ኦልሞስት አሁን ሴት ሊቀ ጳጳስ ሾመዋል። ይህም በተመለከተ በጣም ከፍተኛ ኮንዶሚኔሽን ወይም ደግሞ ውግዘት ቀርቦበታል ይሄ ጉዳይ ሴፍጋርድን ስካንዳልስ ኤንድ አንቲሴሜቲዝም የሚል ደግሞ ሌላ ተያይዞ ከዛ ጋር ተያይዞ ወደ ፖለቲካና መሰል ኮንሰርቫቲቭስ ከሚያቀርቡት ሀሳብ ጋር የተጣረሰ ነገር እየቀረበ ይገኛል። ነገር ግን በሌሎቹ እምነት ተከታዮች ወይም ደግሞ በተያያዥ እምነት ውስጥ በከፍተኛ ደረጃ እንደዚህ አይነት ሊቀጳጳስ በዚህ ደረጃ ላይ ልሾም አይገባም የሚለውን ነገር በከፍተኛ ውግዘት እየመጣ ታይቷል ማለት ነው። እንግዲህ እንደምታውቁት ሴት ልጅን በቤተ ክርስቲያን መሪ እንዳትሆን ቃሉ ይከለክላል። ነገር ግን የዘላለም ኃጢአት ነው ማለት እንደማይሆን ይታወቃል። ነገር ግን እግዚአብሔር የፍጹም አምላክ ነው፣ ቅዱስ አምላክ ነው፣ እውነተኛ አምላክ ነው። ሴት ልጆች በዚህ ደረጃ ላይ አገልግሎት ላይ እንዳይሳተፉ የከለከለበት ወይም እንዳይመሩ የከለከለበት ብዙ ምክንያቶች አሉ። ሄዋን የመጀመሪያው የዚህ ቅጣት ዋነኛዋ ተጠያቂ ሰው ናት። እንደሚታወቀው ሄዋን የእባቡን የዘንዶ ምክር ከሰማች በኋላ በእግዚአብሔር መንግሥት ላይ አመፅ ቀስቅሳለች። ስለዚህ ኃጢአት የገባው በዛ መልኩ ስለሆነ ቸርችን ወይም እምነት ተቋማትን በዚህ ደረጃ ላይ ሴት እህቶች እና እናቶች እንዳይመሩት ትልቅ መመሪያ እንዳለ ይታወቃል። እሱ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት አድርጎ የመረጠው አስራ ሁለቱም ወንዶች ናቸው፣ ሴቶች አይደሉም። እንግዲህ የሃይራርኪ ጉዳይ ነው እንጂ የጾታ አንደኝነትና ሁለተኝነት እንዳሉ ይታወቃል። ነገር ግን እግዚአብሔር የሃይራርኪ አምላክ ነው፣ የክብር አምላክ ነው፣ የደረጃ አምላክ ነው። ይሄን የሚያደርግበት ደግሞ የራሱ የሆነ መንፈሳዊ ምስጢር አለው። ስለዚህ በዚህ ደረጃ ላይ በመጨረሻዎቹ ዘመናት ላይ እንደሚታወቀው ሴቶች በቤተ እምነቶችን እየመሩ የመጡበት ጊዜ ላይ እንዳለ ይታወቃል። ይሄ እንግዲህ የዘላለም ኃጢአት እንዳልሆነ ይታወቃል። ማለትም ስርዓት ነው እንጂ ሲኦል የሚከት ነገር እንደሌለ ይታወቃል። እግዚአብሔር በዚህ ምክንያት ጨክኖ ሰዎችን ወደ ሲኦል የሚከት አምላክ አይደለም። ነገር ግን የእግዚአብሔር ስርዓቱ ነው። ስርዓቱ በዚህ ደረጃ ላይ የሚከበርበትን ነገር ማክበር፣ በቃል ውስጥ መገዛት፣ ቸርች እንዳትወድቅ፣ ቤተ ክርስቲያን እንዳትወድቅ ያደርጋታል። እንግዲህ ለሺ ዘመናት ያክል የቤተ እምነት መሪዎችን ወንዶችን አድርጎ እግዚአብሔር ያስቀመጠበት ከብዙ መንፈሳዊ ምስጢር አንጻር ስለሆነ በዛ ጸንቶ ቆይተዋል። አሁን ባለው ዓለም ላይ ግን መንፈሳዊ ቦታዎች ተላልፈው ለርኩሱ ዓለም እየተሰጡ ካሉበት ሪዝኖች ወይም ምክንያቶች መካከል አንደኛው በዚህ ደረጃ ላይ ሴት እህቶቻችንና እናቶቻችን አብያተ እምነቶችን እየመሩ በመጡበት ጊዜ እንግዲህ ምልክቱና የመጨረሻዎቹ ዘመናት መቃረባችን የሚያመላክት ነው እንጂ በእርግጠኝነት ሴት የቤተ ክርስቲያን መሪ ስለሆነች ሲኦል ትገባለች የሚል አንድም ነገር የለም በመጽሐፍ ቅዱስ ላይ ነገር ግን ስርዓት ግን አይደለም ስርዓት አለመሆኑ ደግሞ በጣም በጣም ብዙ ምስጢራት አሉት በሌላ ጊዜ ምናልባት በዚህ ዙሪያ ላይ ጠንከር ያለ ነገር ልጠቁማቸው ይችላሉ ስለዚህ ኦልሞስት እንግሊዝ የመጀመሪያውን ሊቀ ጳጳስ ሴት አርጋ ሾማለች ይህም ከፍተኛ ስካንዳል አስነስቷል ወይም ደግሞ ከፍተኛ የሆነ ትችት ወቀሳ ዘለፋ ተከስቷል የ63 ዓመት ዕድሜ ባለ ሴት ናት። ይቺ ሰው እንግዲህ ከዚህ ቀደም የእንግሊዝ በጣም ቶፕ የሚትባል ነርስ የነበረች ሰው ናት። እንደ ቀድሞም አይነት ሰው ደግሞ ማለትም ከእሷ ቀደም ብሎ በነበረው አይነት ሰው ደግሞ ሊብራል ክርስቲያኒቲ ላይ መሰረት ያደረገች ናት ማለትም፣ ዘና ያለ እንደሆነ ይታወቃል ማለት ነው። እንግዲህ እንደሚታወቀው በዚህ ሴትዮ አካሄድ ላይ ያለው ነገር በጣም አደገኛ እንደሆነ ይታወቃል። አስተሳሰቧ ላይ አንደኛ የግብረሰዶ ማስተሳሰብ ያለባት ሴት ናት። ምን ማለት ነው? የሴም ሴክስ ካፕልስ ሳይጠቀስን ወይም ተመሳሳይ ጾታ ጥንዶችን በተመለከተ አፕሩቭ የምታደርግ ወይም ደግሞ እውቅና የምሰጥ አይነት ሰው እንደሆነች ይታወቃል። እቺን ሴት ወደዚህ አይነት ሁኔታ ላይ ማምጣት በከፍተኛ ደረጃ ለቤተክርስቲያኒቱ፣ ለእንግሊዝ ቤተክርስቲያን 1400 ለኖረችው ቤተክርስቲያን ውድቀት እንደሆነ በትክክል እየታየ እንደሆነ ይታወቃል ማለት ነው እንግዲህ ከዚህ አንጻር ኢስ ኤ ቨሪ ዴንጀረስ በሚል ሌሎች አለማት ላይ ያሉ በጠቅላላ የእምነቱ ተቋማቱ አካላት በጠቅላላ በከፍተኛ ደረጃ ነው ይህን ጉዳይ የተቹት ማለት ነው። በብዙ መልኩ የሚታወቁ ተግባራትን ቀጥሎ የሚታዩና ለዚህም ምልክት የሚሆነው ነገር በዚህ ውስጥ ያለውን ነገር እንደሆነ ይታወቃል። እንደሚታወቀው እንግዲህ ቸርች ኦፍ ኢንግላንድ በሮማ ካቶሊካዊት ቤተክርስቲያን የተገነጠለው ከ16 ዓመቱ ክፍለ ዘመን እንደሆነ ይታወቃል። በብዙ መልኩ የሚታወቁ ትችቶች ማለት ልዩነቶች በሮማ በሮማ ካቶሊካዊ ቤተክርስቲያንና በቸርች ኦፍ ኢንግላንድ መካከል እንዳለ ይታወቃል። ነገር ግን ብዙ ነገሩን የካቶሊክ ቤተክርስቲያን የሚመስል ስርዓት ያለው እንደሆነ ይታወቃል። ከካቶሊክ ቤተክርስቲያን ጋር በጣም ተቀራራቢነት ያለው ነው የእንግሊዝ ቸርች ኦፍ ኢንግላንድ የሚባለው። ነገር ግን ከካቶሊክ ከተገነጠለ ከ1400 ዓመታት በኋላ ለመጀመሪያ ጊዜ ሴት ሊቀጳጳስ አድርጎ መሾሙ ዓለም አቀፍ ውግዘት እንዲሁም ደግሞ ፍርሃት ይዞ መጥተዋል ማለት ነው። ይሄ እንግዲህ ቀጣይ ምን ሊያመጣ ይችላል ዓለም ላይ የሚለው ከፍተኛ ስጋት እንደሆነ እየተነገረ ይገኛል። ሁለተኛው መረጃ እንግዲህ ፓፍ ዳዲን የሚመለከተውን ጠቁማችሁና ከዛ ሐማስ ላይ የተመለከተውን በደንብ አድርጌ ላሳያችሁ። ይሄ ጉዳይ ቀላል ነገር አይደለም። በተለይ የሐማስ በጋዛ አካባቢ ያለው ሰላም ሊመጣ ይሆን ወይ የሚል ጉጉት የሚፈጥር ነገር ነው። ነገር ግን ብዙ ችግሮች እንዳሉበት በውስጡ ውስብስብ ነገሮች እንዳሉበት ይታወቃል። ይህም በተመለከተ መጠነኛ እይታ ሰጣችኋለሁ። ነገር ግን ዓለም አቀፍ በብዙ መልኩ የሚታወቅ ዝና ያለው ዘፋኝ ነው። እንደሚታወቀው ደግሞ በተለይ በጥበቡ ዓለም ላይ ከፍተኛ ተጽዕኖ ፈጥሮ የቆየ ሰው ነው። ጆን ኮምፕስ ተብሎ የሚታወቅ ሰው ነው፣ ወይም ፓፍ ዳዲ ወይም ዲዲ ወይም ፒዲዲ በሚባል የተለያዩ ስሞች ይታወቃል። አሜሪካዊ የቀድሞ ራፐር ነው። እንደገና ደግሞ ሪከርድ ፕሮዲሰር ነው። ብዙ አይነት ዘፈን አምራች ነው። የአጋንንቱን አለም ብዙ ሲያገለግል የቆየ ሰው ነው። እንደሚታወቀው እንግዲህ ይሄ ሰው በሴክስ ኦፌንደር ምክንያት እንግዲህ በጣም ብዙ ሪከርድ እንዳለበት ወይም ደግሞ በብዙ ሴት ልጆች ጋር ሕፃናቶችን ጨምሮ በብዙ መልኩ ስሙ የሚነሳበት አይነት ሰው እንደሆነ ይታወቃል። እንግዲህ በሐርለም በሚባለው ቦታ ላይ ነው የተወለደው። እንግዲህ በአፕታውን ሪከርድ የሚባል የሚታወቅ ሪከርድ እንዳለው ይታወቃል። ከዚህ ቀደም በነበሩት በነቱ ፓክ እንደገና ሌሎችም አይነት ኖቶሬስ ፒይጂ ቢይጂ ተብሎ የሚታወቀው ነን አሸር የሚባለውንም ሰዶማዊነት ከዚህ ሰው ጋር ፈጽመዋል ተብሎ የሚታወቁ በጣም በርካታ ስሙ ተያይዞበት የሚነሳ ሰው ነው። ይህ ሰው እንግዲህ ለረጅም ጊዜ በዚህ ጉዳይ ላይ በከፍተኛ ክሪሚናልስ ወይም ደግሞ በከፍተኛ የወንጀል ጉዳይ በተመለከተ ከፍተኛ ስሞች የተነሱበት ሰው ነው። ሰዶማዊነትንም ጨምሮ ከሌሎች ይሄ ሁለት ጾታ ላይ በጣም ከባድ ወንጀል እና ኃጢያትን ሲፈጽሙ ከቆዩ አካላት ጋር በተያያዘ ስሙ በከፍተኛ ደረጃ ሲነሳበት የቆየ ሰው ነው። እንግዲህ በግልጽ የተያዘበትና ክስ የቀረበበት ነገር ግን ጥቂት ነገር እንደሆነ ይታያል ማለት ነው። አብዛኛዎቹ በጀርባ የተቀመጡ ስሞቹ ናቸው። ነገር ግን እንግዲህ የ በጣም በሚያሳዝን ደረጃ ላይ ከቀረቡት ነገሮች መካከል አንደኛው የትራንስፖርቴሽን ቱ ኢንጌጅ ፕሮስቲቲዩሽን በሚል በሴተኛ አዳሪነት ሴቶችን ላይ ባለ ሁኔታ ጋር ተያይዞ የቀረበበት ክስ ነው። ይሄም እንግዲህ ወደ ሀምሳ ወራት ያክል ክስ ፍርድ ተወስኖበታል። ሀምሳ ወራት ኦልሞስ አራት ዓመት በላይ ማለት ነው። ከዛ ውጪ ገና አምስት መቶ ሺህ ዶላር ያክል ብቻ ቅጣት እንዲከፍል ተደርጎ ፍርድ ተወስኖበታል። ዛሬ ይሄ ሰው እንግዲህ በብዙ መልኩ የሚታወቁ ፓርትነሮች እንደነበሩት ይታወቃል። ኪምበርሊ ፖርተር፣ እንደ ካሲ ቬንቹራ የምትባል ሴት እንደገና ዩንግ ሚያሚ፣ እነዚህ አይነት ሰዎች ጋር የተለያዩ ግንኙነቶች ነበሩት። ከነዚህ ሰዎች ሰባት ልጆችን ወልደዋል። እንግዲህ ብዙ የሚታወቁ ነገሮች አሉት። ነገር ግን ሰውየው ከሚታወቅበት ነገሮቹ በብዙ መልኩ የሚታወቁ ወንጀሎች ሪከርድ የደረጉበት ነገሩ ግን የሚበዙበት እንደሆነ ይታወቃል። ይህ ሰው እንግዲህ እምነታዊ አስተሳሰቡን ተመልክቶ በብዙ የሚታወቀው ማስተዳደጉ ከካቶሊካዊት ቤተ ክርስቲያን እንደሆነ ይታወቃል። ነገር ግን አሁን ባለበት አቋም ፈጣሪ ሴት ናት ብሎ የሚያምን አይነት ሰው ነው። ከዛ ውጭ በ2008 አንድ ዴይሊ ቴሌግራፍ ላይ ባወጣው ጽሁፍ ወይም ደግሞ ኢንተርቪው ቃለ መጠይቅ ተደርጎለት በተናገረበት ሁኔታ ላይ መስኪድም ይሁን ቸርች ምንም ቦታ ላይ እኔ ይመቸኛል፣ ዋነኛው ነገር እምነት የሚባለው ነገር እያለ ሲያጣጥል የነበረ ሰው ነው። ከዚህ ጋር ተያይዞ እንግዲህ በጣም በብዙ መልኩ የሚታወቁ የእምነት አስተሳሰቡ ላይ ዴሞኒክ የሆነው ነገሩ የሚበልጥበት አይነት ነገር እንደሆነ የሚታወቅ ነው። እንግዲህ ይሄ ሰው ባለፈው 2024 ዓ ም ሴፕቴምበር 16 ነው በደቡብ ዲስትሪክት ኦፍ ኒውዮርክ የታሰረው። ከታሰረ በኋላም በተለይ በትራንስፖርቴሽን ፎር ፐርፐስ ኦፍ ፕሮስቲቱሽን በሚል እንደገናም ደግሞ ማለት የሴተኛ አዳሪዎችን ማመላለስ በተመለከተ ከዛ ውጭ እንደ ሴክስ ትራፊኪንግ ባይ ፎርስ የሚል ክስ እንደገና ቀርቦበታል። ሌሎችም በጣም ጠንካራ ጠንካራ የሚባሉ ክሶች ከዚህ ጋር ተያይዘው ቀርበውበታል። ከዛም በኋላ ይህ ሰው በ2024 ኦክቶበር 10 ለመጀመሪያ ጊዜ ፍርድ ቤት የቀረበበት ጊዜ ነው። ከዛም ትራያሉ ቀጥለ አንድ ትራያል ወይም ፍርድ የነበረው በሜ 5 2025 ዓ.ም ነበር። ከዛም በኤፕሪል 18 2025 እንደገና ለሎየርስ በተለይ የፍርድ ሂደቱ ወደ ሁለት አራት እንዲዳርዘም ተደርጎ ነበረ። ከዛም በብዙ መልኩ ተደጋጋሚ ፍርድ ቤት ቀርቦ የነበረበት ጊዜ ነው። አሁን ባለበት ሁኔታ በኦክቶበር 3 2025 ኮምፕስ እንግዲህ ለአራት ዓመታት በላይ ፍርድ ተወስኖበታል ማለት ነው። በብዙ የሚታወቁ ክሶቹ በጠቅላላ በዚህ ላይ ተጠቃለው 500 ሺህ ዶላር ያክል ቅጣት እንዲከፍል መደረጉን መረጃዎቹ ያመላክታሉ። ክብረትና ክብራን የሣድስ ቤተሰቦቼ ወደ ዋናው መረጃ ልውሰዳችሁ። ሐማስ እንግዲህ ፕሬዚዳንት ትራምፕ ያቀረቡትን የጋዛ ፒስ ፕሮፖዛልን ተቀብያ ያለው በሚሉ ተናግሯል ማለት ነው። ከዛ ጋር ተያይዞ ግን የቀረቡ ነገሮች እንዳሉ ታውቋል። እንግዲህ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ ሲስፋየር ዲል ላይ ወይም የተኩስ አቁም ስምምነቱን በተመለከተ ሀያ የተነሱ ነጥቦች እንዳሉ ይታወቃል። እነዚህን በተመለከተ መደራደር አለብን የሚል ግን ሀሳብ እዛ ላይ ይዞ ቀርቧል። አስኪንቱ ነጎሸት ነው ነጎሸት መደረግ ያለበት በሚል ማለት ነው። ከዛ ውጭ እንግዲህ የእስራኤል የያዘ በጋዛ ሐማስ እጅ ላይ የተያዙትን የእስራኤል ካፕቲቭስ ወይም የተያዙ እስራኤላውያንን ለመመለስ ነገር ግን እስራኤል ደግሞ ያንን ቦታ ለቃ እንድትወጣ ቅድ ቅድሚያ ለማድረግ ጥያቄ እዛ ላይ አያይዞ አቅርበዋል። እንግዲህ ፕሬዚዳንት ትራምፕ የፍልስጤሙን ቡድን በተመለከተ እሁድ ዕለት የመጨረሻው ዴድላይን ነው ወይም የቀን ቀጠሮ መጨረሻው ቀን ነው በሚል አስቀምጠው እንደነበረ ይታወቃል። በዛሬ በሶሻል ሚዲያ ገጻቸው ላይ እስራኤል ኢሚዲየትሊ ስቶፕ ቦምቢንግ ጋዛ በሚል እንግዲህ ሐማስ ተስማምተዋል ስለዚህ እስራኤል ሐማስ እን ቦማኑ ጋዛ መደብደብ አቁሚ የሚል ጥያቄ አያይዞ ሰውየው አቅርበዋል። እንግዲህ ከዚህ ጋር ተያይዞ የሚነገሩ ነገሮች በጠቅላላ ብዙ አይነት ውጥረቶች ያሉበት እንደሆነ ይታወቃል። ከሁለት ዓመታት በላይ የቆየው ጦርነት ስልሳ ስድስት ሺ የሚሆኑ ፍልስጤማውያንን እንደገደለ ይታወቃል። ይሄ አሁን ባለበት ሁኔታ ላይ ሰላሙን ለማምጣት የአረብ ሀገራት ፖለቲከኞች፣ እንዲሁም ደግሞ የአረብ ሀገራት የሃይማኖት መሪዎች በአንድ ላይ ሆነው በብዙ በዚህ ዙሪያ ላይ ዲል ሲያደርጉ ቆየ በኋላ ከፕሬዚዳንት ትራምፕ ጋር በዚህ በዓለም አቀፉ የተባበሩት መንግስታት ጠቅላላ ጉባኤ ላይ ጎንዮሽ በነበረው ስብሰባዎች ላይ በዚህ ጉዳይ ላይ በጣም ብዙ ዲል አድርገው ካበቁ በኋላ ፕሬዚዳንት ትራምፕ የሰላም ስምምነቱን ለማምጣት ከኔታንያሁ ጋር ጋዜጣዊ መግለጫ ከሰጡበት ቀን በኋላ እንግዲህ 72 ሰዓታት ያክል ለሃማስ ቀጠሮ ተሰጥቷል። 72 ሰዓቱ ኦልሞስት እሁድ ለት ከሰዓት አካባቢ ባለው ወደ ምሽት ድረስ ባለው በአሜሪካ ይጠናቀቃል፣ ወይም በኢትዮጵያ አቆጣጠር ሰኞ ጠዋት በኛ ማለት ነው ይጠናቀቃል። በዚህ ውስጥ እንግዲህ ካልተጠናቀቀና፣ ሀማስ በዚህ ጊዜ ውስጥ ስምምነት ማይፈጥር ከሆነ በቃል ብቻ የተቀመጠ ሆኖ ወደ መሬት የማይወርድ ከሆነ አሜሪካም እስራኤልን አግዛ ጋዛ ላይ ያለው የሃማስ ማስቲን ሲስተም ለማፈራረስ ስራ ስራ አለው የሚል አይነት ነው ያለው እቅድ ማለት ነው። ከዚህ አንጻር እንግዲህ ሃማስ የእስራኤል ካፕቲቭዝም የተያዙትን ለመልቀቅ እንደገና የሞቱትንም በህይወት ያሉትንም ጭምር ለቃለው የሚል ነገር ነው። ኢን ኤ ማተር ዳት አቺቭስ በሚል ነው መግለጫው ላይ ያስቀመጠው። እስራኤል የጦርነቱን እንድታቆም እንደገና ደግሞ ኤ ፉል እስራኤል ዊዝድሮዋል ፍሮም ዳ ጋዛ ስትሪፕ በሚል ተቀምጧል። እንግዲህ ሙሉ ለሙሉ እስራኤል ጋዛ ስትሪፕን ሰርጡን ለቃ እንድትወጣ የሚል እንግዲህ ይሄ ከሆነ ቀጥሎ የሚሆነው በአረብ ሀገራት ፖለቲከኞች ወይ በሚመድቧቸው የሰላም አስከባሪ ሀይሎች እንዲሁም ከአውሮፓ በሚመደቡ የሰላም አስከባሪ ኃይሎች አካባቢው የሚቆጣጠሩት ይሆናል። ያ የሚሆን ከሆነ ይሄ ከሆነ ደግሞ ይሄ ስኬታማ የሚሆን ከሆነ እና አሁን ሐማስ ያቀረባቸው ነገር ግን ብሎ ያቀረባቸው ነጥቦች አሉ። ሀያዎቹ ነጥቦች ላይ በተመለከተ ከልንወያይበት ይገባል የሚል ወይም እኛ ባልተወያየንበት ባልተደራደርን በት ነጥብ ነው፣ ይሄን አድርጉ እየተባልን ያለ ነው የሚል አይነት አንድምታ እንዳለበት ይታወቃል። ምክንያቱም እዚህ ጋር ዲስካሽን ዊዝን ኤ ኮምፕረንሲቭ ፓለስቲኒያን ናሽናል ፍሬምወርክ የሚልም ቃል ተጠቅሟል በሐማስ ማለት ነው። ያ ማለት እንግዲህ የሙሉ ሪስፖንስብሊቲ ወይም ፉል ሪስፖንስብሊቲ ልንወስድ ወይም ኮንትሪቢዩት ልናደርግ ልናዋጣ ይገባል እዚህ ላይ የሚል ማለት ነው። ምክንያቱም ጋዛን መልሶ በማቋቋም በሌሎች ነገሮችም ሙሉ ኃላፊነቱን እኛም ልንወስድ ይገባል የሚል ሀሳቦችን በዚህ ድርድር ጥያቄ ጥያቄ ላይ አቅርበዋል። ፕሬዚዳንት ትራምፕ ይስማማሉ ወይም ሌሎቹ የመደራደርን ሀሳብ የያዙ አካላት ይስማማሉ ወይ ነው ይሄ። ነገር ብዙ ጥያቄዎች ሊያስነሳ ይችላል። የቀረው አንድ ቀን ነው። በቀረው አንድ ቀን ውስጥ ብዙ ነገሮች ለማድረግ የሚያስችል ጥረት ሊደረግ ይገባል የሚል እምነት አለ። ሬዲ ፎር ላስቲንግ ፒስ የሚል በተለይ ትራምፕ ላቀረቡት ጥያቄ እንግዲህ ለመጨረሻ ጊዜ ሊሆን ላለው የሰላም ስምምነት ዝግጁ ነን የሚለውን ከሃማስ መሰማቱ ትልቅ ተስፋ እንደሚሰጥ

እንግዲህ ይሄ በሜጀር አናውንስመንቱ ወይም አበይት ከሚባሉ ከገለጣቸው ካወጣቸው መግለጫዎች መካከል አንዱ ኢስራኤል መስት ኢሚዲየትሊ ስቶፕ ቦምቢንግ ኦፍ ጋዛ የሚለው ይገኝበታል። ጋዛን በደቦ መደብደብ ማቆም አለባት የሚል ማለት ነው። እንግዲህ ዛሬ ራሱ በሐማስና በእስራኤል መካከል ግጭቶችና ጦርነቶች እንዳሉ እየተሰማ ይገኛል። ይህንን በተመለከተ እንግዲህ ሰላም ስምምነቱ የሚያስፈልገው ፕሬዚዳንቱ እንደተናገሩት ፕሬዚዳንት ትራምፕ ለእስራኤልም፣ ለአካባቢውም፣ ለጋዛም ጭምር ስለሆነ እስራኤል ቦምቢንጉ ልታቆም ይገባል የሚል ጨምረው ገልጸዋል። እንግዲህ እዛ ላይ ፕሬዚዳንት ትራምፑ ሲናገሩ ምንድነው ያሉት? ዲስ ኢዝ አ ቢግ ዴይ ዊ ዊል ሲ ሃው ኢት ኦል ተርንስ አውት አሁን ይሄ ትልቅ ቀን ነው። ስለዚህ ነገሮች እንዴት ወዴት እንደሚለወጡ አብረን የምናየው ይሆናል የሚለውን አይነት ሐሳብ ገልጸውበታል። ስለዚህም ይሄን በተመለከተ እስራኤል ግን ያላት ፖዚሽን ወይም አቋም ምንድነው? እንግዲህ ትራምፕ አናውንስመንቱ እስከ ሰኞ ባለው እቅድ ውስጥ የሚጠናቀቅ ከሆነና ከዛም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው በዋይት ሃውስ ውስጥ ያቀረቡት ሀሳብ የሚጸና ከሆነ ትልቅ እምርታ ሊያመጣ እንደሚችል ይገመታል። ኔታንያሁ እንግዲህ እንደተናገሩት ከሆነ በወቅቱ ሂ ሰፖርት ትራምፕ ፕላን የትራምፕን እቅድ እንደሚደግፍ ተናግሮ የእስራኤል አላማውም የጦርነቱም እቅዱ የትራምፕ ያቀረበው ሀሳብ ነው በሚልም እዛ ላይ እንዳቀረበው ይታወቃል ማለት ነው። ከዛ እንግዲህ የእስራኤል ሆስቴጆቿን ወይም ደግሞ የተያዙ ዜጎቿን ወደ ቤተሰዋ ትመልሳለች። እንደገናም የሃማስ ሚሊተሪ ካፓሲቲና ካፓቢሊቲስ ሃማስ ያለው የጦርነት ወይም የውትድርና አቅሙን በጠቅላላ ይፈታል፣ ትጥቅ ይፈታል ማለት ነው። ያም ደግሞ ትጥቅ መፍ መፍታት ብቻ አይደለም በጋዛ ውስጥ ፖለቲካ ሩሉን ወይም በፖለቲካ አመራር ላይ ያለው ነገር በጠቅላላ ያስቀራል ወይም ደግሞ ምንም አይነት የፖለቲካ ተሳትፎ አይኖረውም። ሐማስ እንደገናም ደግሞ ኢንሹር ጋዳን ጋዛ ኔቨር ኤጋን ፖሰስ ኤትሪ ቱ እስራኤል የሚል ሁኔታ ነው የተናገረው። ስለዚህም ጋዛ መልሳ የእስራኤል ስጋት እንዳትሆን ማድረግ ነው የሚል በወቅቱ ተናግረው እንደነበረ ይታወቃል። ስለዚህ አሁን ሐማስ የሚባሉ ቡድን ለረጅም ጊዜ አቋሙም የኖረበትም እስራኤል መጥፋት አለባት ብሎ የሚያምን ተቋም ነው። እንደገናም ደግሞ እንደ ጊዜ የሰራ ነው። ከዚህ በኋላ ሕይወት አይኖርም የሚል ነው የተቀመጠው እዛ ላይ ሕይወት አይኖርህም የሚለውን ነገር ሀማስ ለመቀበል የሚያዳግተው እንደሆነ እየተነገረ ይገኛል። ስለዚህ ምንም አይነት ሕይወት ሳይኖርህ ጋዛን ለቀ ትወጣል የሚል ማለት ነው። እንግዲህ ይሄ ነገር አሁንም ባለበት ሁኔታ በሰላም ስምምነቱ ላይ ከባድ ጠባሳ ይዞ እንዳይመጣና የመጨረሻው ቀን እንዳይበለሻሽ ከፍተኛ የሆነ ስጋት የፈጠረበት አንዱ ትልቁ ነገር ይሄ ነው። ለዚህ እንደራደር የሚለው ነገር የሀማስ የቀረበበት ዋን ዌይ ነገሮችን አልቀበልም የሚለውን ነገር እዛ ላይ እንዳለ እናያለን ማለት ነው። እንግዲህ ሀማስ እቅዱን አይቀበልም የሚል ስጋት ነበረ በእስራኤላውያኑ ዘንድ፣ በተለይ በኔታንያሁ ዘንድ። ይሄን ካልተቀበለ ግን የሚል ቀድሞ ኔታንያሁ የተናገሩት ዊዊል ፊኒሽ ጆብ ባ ኢትሰልፍ ብለው እስራኤል የራሷን ስራ በራሷ ጊዜ ትጨርሳለች፣ ወይም ጦርነቱን በራሳችን መንገድ እንደመድመዋለን ሐማስ ላይ ያለን ዘመቻ በሚል በግልጽ አስቀምጠው እንደነበረ ይታወቃል። ስለዚህ ነገርየው አሁንም በጦርነት የሚቋጭ እንዳይሆን ከፍተኛ ስጋት ስላለ በነዚህ በተቀመጡ ጥቂት ቀናቶች ወይም ምናልባት አንድ ቀን በሚቀረው ጊዜ ላይ የጋዛውን ሁኔታ በተመለከተ ሐማስ ሙሉ ለሙሉ በድርድርም ይሁን በምን እንግዲህ ምን በር ሊመቻችለት እንደሚቻል አይታወቅም። አሁን ባለበት ሁኔታ ላይ ነገሮች አሁንም ብለርድ ናቸው ወይም ደግሞ ብዥታ ያለባቸው ነገሮች ናቸው የሚስተዋሉት። ስለዚህ አሁንም ባለበት ሁኔታ የጋዛ ንጹሐን ዜጎች የሚያልቁበት የሚገደሉበት፣ ይሄ ጦርነት በጣም በጣም አንጀት ይበላል። እውነት ለመናገር ማለት ነው ልብ ይረብሻል። ሕጻናት ናቸው በጣም በጣም ሕጻናት ናቸው። እጅግ በጣም የሚያሳዝን ብዙ ነገር ነው የምናየው። እኔ አንድ ምስል እንደውም ከአእምሮ የማይጠፋብኝ እስከዛሬም ሊጠፋ ያልቻለ ኦልሞስት፣ አንድ ሕጻን ልጅ በብዙ የቦምብ ፍንዳታ ወይም ደግሞ የመድፍ ምን ሌሎች ፍንዳታዎች ሊሆን ይችላል፣ ጆሮ አይሰማም እና የማይሰማ ልጅ ብቻውን በፈራረሱ ቤቶች መካከል ሲጓዝ የሚያሳይ አንድ ቪዲዮ ካየ በኋላ በጣም የረበሸኝ ነገር እንደሆነ ይታወቃል። ኦልሞስት ደንዝዟል ልጁ ምንም ኦልሞስት በመሞትና በህይወት መካከል የቆመና የሚንቀሳቀስ ልጅ እንደነበረ አይቻለሁ እና ያ ነገር ህሊና ይረብሻል። ያን ምስሎች በጠቅላላ ህሊና በጣም የሚረብሹ ናቸው። ስለዚህ አሁንም ቢሆን በጋዛ ውስጥ የሚደረጉ የሰብአዊ መብት እርዳታዎችና ሌሎች ጉዳዮች እንዲመጡ የሚደረግበትን መንገድም የመከልከል ነገሮችም አልፎ አልፎ ሲታዩ ይሄም ትላንትናና ዛሬ እንደሆነ ሁሉ ያሉት ነገሮች ስቲል ነገሮቹ በጣም ከፍተኛ ሆነው ሊቀጥሉ ስለሚችሉ ጉዳዮችን በመደምደም አካባቢውን ወደ ሰላም ለማምጣት የሚያስችል እቅድ እንዲተገበር ለማድረግ ሁላችንም ምንጸልየው ጸሎት እንደሆነ ይታወቃል። እግዚአብሔር ይህን እንዲያሰምረውና ሰላም ለጋዛ ህጻናት እንዲወርድላቸው መመኘት ያስፈልጋል የሚለው ነገር ጠቁሜ ፕሮግራሜን በዚሁ ደመድምላችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ቸር ያሰማን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሰላም እሱ ሰላም ተገልጦ ቢሆን ኖሮ የሰው ልጅ የክርስቶስን ሰላም አውቆት ቢሆን ኖሮ እውነት ለመናገር እውነተኛው ሰላም ከሱ የሚመነጭ ስለሆነ ለምድር ከፍተኛ የሆነ ሰላም ይሆንላት ነበር። ነገር ግን አለማችን የክርስቶስን ሰላም ገፍትራለች። የክርስቶስን ሰላም አልፈለገችም። ስለዚህ በጣም በብዙ መልኩ የሰው ልጅ ዋጋ እየከፈለ ያለበት ዘመን ላይ ስላለን በዓለማችን ላይ የክርስቶስ ሰላም እንዲገለጥ እንጸለያለን። እኛም ደጋግመን ሁሌ እንደምንለው አሜን ማራናታ፣ ጌታ ኢየሱስ ሆይ